ቡናችን እንጠጣ። ቡናችን ደርሰዋል፣ ፈልቶልናል። እንግዲህ እዚህ ጋ ነው፣ እስከሚሰክን እየጠበኩኝ ነው። ጀበና ይላችኋል። አያችሁት? የምር ግን ጀበና ነው የምትመስለው። በጣም ምርጥናት። የእነሱ ቡና ማፍለያ ነው። ስለዚህ በአንድ ቡናችንን እንጠጣለን። ሁለት ስኒ ያለኝ ይሄ ለሴትዮ ነው፣ አንድኛው ለእኔ አንድኛው ለሴትዮዬ ማለት ነው። ስኳር አላረጉም ግን አድርጋለሁ። ማይጋድ ለማንኛውም ቡናውን ቀሊያ ነበረ። ቡናው ትንሽ ቀጠን ነብሯል። ስለዚህ ቡና ጨምሬ እንደገና አፍልቼዋለሁ። አሁን ቆንጆ ቡና አፍልቻለሁ። በነገራችን ላይ በጣም ወፍርም እኔ አልወድም። ስለዚህ እስከምንጠብቃለን እስከምንቃዲ ጠብቆ ዘደስ። ግን ዛሬ ያጋጠመኝ ልንገራችሁ። ቪዲዮ ለመስራት አስቤ ነበረ፣ ዶሮ ሲሰራ ዛሬ ውሉ ወይን ማለት ይቻላል። ሙሉ ቀን የሰራሁት ቪዲዮ ቀርደ ነበረ፣ ግን በአጋጣሚ ጠፋብኝ። በጣም ነው የተናደድኩት ለመናገር ማለት ነው

በጣም ደግሞ በጣም ደስ የሚል ነበረ፣ ግን ጠፋብኝ። በቅጣይ ግን እንደሚሰራው ተስፋ አለኝ። እንግዲህ ሰዎች ከዱባይ ሄዶ ነበረ፣ ከዱባይ ያመጡልኝ። እዚህ ዳቦ ቆሎ አለኝ፣ እዚህ ደግሞ የገብስ ቆሎ አለኝ። የከሳራ ነው ያመጡልኝ። የምር በጣም ነው የሚጥማ፣ በጣም ነው ማሰቀነው አጋጣሚ በርበሬ አምጥተውልኛል፣ ቡና አምጥተውልኛል፣ ሰዎች ማለት ነው። የበር እግዚአብሔር ስታቸው ያውቋቸውን ምን ትፈልጋለች ብለውኝ አምጥተውልኛል፣ አብተተውልኛል የእንጀራ ደረጉሻ አምጥተውልኛል ምናምን እና ሰው አንዳንዴ መልካም ምዳሞች አሉ እና ያው የዛሬው ውሎ ይህንን ይመስል ነበር። ግን ምንም በጣም ተናግቻለሁ። ደግሞ ሰብስክራይብ ያለው ሰብስክራይብ ያድርጉ።